ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና ተከበራችሁ ክብረትና ክብረን ቻናል ቤተሰቦች እንዴት ናችሁ? ደህና ደህና ናችሁ ወይ? በያላችሁበት ሰላማችሁ ይብዛ። እዚ ቻናል አዲስ ሆናችሁ ሱብስክራይብ፣ ሼር እንዲሁም ደግሞ ላይክ ብታደርጉኝ በጣም ይስማማኛል፣ ደስ ይለኛል ማለት ነው። ሁላችሁም በያላችሁበት ሰላማችሁ ብዙ ትረፍ ይበል። እንግዲህ ዛሬ በቀጠሮአችን መሰረት እነዚህ ሰዎች ካልመጡ ሰላማዊ ሰልፍ እንወጣለን ብለን ነበረ። ያው ጠዋት የሆነ ቪዲዮ ሰርች የላችሁ ነበረ። ያው ደዋውዬም ደውዬም ወይም ደግሞ ያው ስልካቸውም እንደሌለኝ ወር የምታውቁም ካለ ያው ኮመንት ላይ አስቀምጡን ብያችሁ ነበረ። ያው እንደኔም እናንተም ያው ኢንፎርሜሽን አላገኛችሁም ይመስለኛል። እንግዲህ እንደኔም ተጨንቃችሁ ቆያችሁ ነው የሚመስለኝ እና አሁን ከስራ ተጣድፌ ወደ ክላስ ገባ እነዚህ ሰዎች መጡ ወይ ወይስ እንደ ሰላማዊ ሰልፋችን እንቀጥል ብዬ ሳስብ ሳስላስል፣ ከዛ ስገባ የላችሁ ምንም፣ እነሱም የሉም አልመጡም። በቃ ይሄ ነገር እውነት ነው ማለት ነው። በቃ ግምታችን የሁላችንም ችን ሴትዮ በቃ ወደ ማይቀረው ሄዳለች የሚለውን በቃ እንትን አልኩኝና ሌላ፣ እንደዚህ አይዘገዩም ነበረና ያው ትንሽ እንዳወያችሁትም መጨረሻው በጣም አጓጉኝ ስለነበረ ሰው በጉጉት የሚጠብቀው ነገር ነውና፣ በቃ አሁን ዛሬ ሳይመጡ ሲቀሩ እንግዲህ በፕሮግራማችን መሰረት ነገ ሰላማዊ ሰልፍ እንወጣለን ማለት ነው። ከየት ወደ የት ነው የምንወጣ የሚለውን በያላችሁበት ሀገር እንዲሁም ደግሞ በያላችሁበት ሰዓት አቆጣጠር ጥዋት በነገርካችሁ መሰረት ሰላማዊ ሰልፍ ብለን ፍትህ የማንበረችማ ዓለምፀሐይነች ያው ስማ ደውትረስ ሰወ ስ ማን ነበረ? ጽናትና ደስ ጻፉልኝ ዋንተ ወይም ደግሞ አንቺ ጻፍ የለኝ ስለማሰልፍ ጀስት ፎርል እንትና ብለን እንወጣለን። አለም ፀሐይ መሰለችኝ፣ በረሳሳት ስለዚህ ነገ በቀጥራችን መሰረት ሶስት ሰዓት አካባቢ በየትኛው የኢትዮጵያ ሕዝብ የትኛው አካባቢ ነው ያለው? ሁሉም ኢትዮጵያ ኢትዮጵያ ወይን የሌሉበት የትም ቦታ የለምና በያላችሁበት እንግዲህ ሰላማዊ ሰልፍ እንውጣ ማለት ነው። የምሬ ነው። ሙላችሁ ግን እንትም ብሎኛል ማለት አሳስበች ሴት ማሳዘነችኝ። እነሱም ሲዘገዩ ያው ሰው ዝም ብሎ የሚያሳዝናችሁ ሰው የለም እንደዛ ማለት ነው። አንቺ ምን ቤት ነሽ የሚል አይደለም። ያው ሰው ስትሆኑ ስለ ሰው ነገር ያስጨነቃችኋል። ሰው ስትሆኑ ስለ ሰው ያሳስባችኋል። ሰው ስትሆኑ የራሳችሁ ትታችሁ የሰው ታስባላችሁ። አንቺ ወደ ራስች ሊተሽ አስበሽ ነው የሚልም አይጠፋም። አዎ ባይሆን ነው በላስብ ኑሮ ጥዋት ማታ ያው እነሱን ስልክ አላፈላለግም ነበር። በጣም በተለይ ደግሞ እኔ የሚያሳስበኝ ከዛ ሁሉ ማለት ነው፣ ሁሉም የሚያሳዝነኝ ያው ጽናት ነች። እንደምታዩት ብቸኛ ነችና ወንድም የላት እህት የላት፣ ከጎኗ ማንም ሰው የለም። ፈተና ተደረባቡ ብኪ ድርብርብ ብሎባታል። እንደ ተደራራቢ አልጋ ማለት ነው። እንደ ልጆች የሚተኙበት ተደራራቢ አልጋ አለ አይደል? ጀስት በቃ እንደዛ። እና በዚህ ሰዓት እሷ ነች የምታሳዝነኝ፣ ሌላ ማንም ማንም። ያው ታዲያ ማን ያሳዝነኝ ነው? ተዘታ ወይስ ብሩኬ? ብሩኬ አባቱም እናቱም ያው አሉ እና ሁሉም የየራሱ ነው። እና በዚህ መሀል ፈተናውም የተደራረበባት ያው ጽናት ላይ ስለሆነ እሷ ነች ትንሽ የምታሳስበው። ያው የማይስችል አይሰጥም። አንዳንዴ አንድ የማትችሉት ነገር አይሰጣችሁም። እና እቺ ልጅ አሁን በአሁኑ ሰዓት የሁሉም ፈተና ተደራርቦ ቆይ፣ ከዚህ እንወጣ ነው ማለት ነው። የምር አንዳንዴ ሶሻል ሚዲያ ምናምን ስታዩ እጅግ በጣም ብዙ የሆነ በስደትም ሆነ ብዙ የገጠማቸው ችግር ታሞም ይሁን እንደዚህ ፈተናም የገጠማቸው ብዙ ሰዎች ታያላቸው አይደል? አንዳንድ ሰዊት ወይም ደግሞ እንደዚህ ቪዲዮ ተብላችሁ ስታዩት ወይም ኢንተርቪው የተቀረጹ ወይም ሊቀረጹ እንትን ያሉ ምናምን ስታዩ ብዙ ያሳለፉት ነገር ስትሰሙት ማለት ነው። የምር እኔ ብዙ ጊዜ እሷ ላይ ወይም ደግሞ እሱ ላይ አይደለም የምፈርደው። አሁን ከጽናት ስንወጣና ዝም ብለን ስናስበው ማለት ነው በቃ ሁሉም ነገር ወደ ራሴ ነው እምለው፣ ወደ ራሴ አወዳደረዋለሁ ማለት ነው። ማለት በቃ እኔ ብሆን በዛ ቦታ ይሄ ሁሉም እሷ የቻለችውን እኔን አሳልፈው ወይ እኔ ልጋይ ቢደርስ እንዴት ሆን ነበረ? የምር አንድ በቃ ሰው ጠንካራ ነው። በጣም ደግሞ ሁሉም ያው በየንትናችን እውነተኛ አባባል ነው የማይችለው አይሰጥም። በል ሁሉም ሰው በራሱ ልክ በሚችለው አቅም ነው ፈተና የሚበዛበት እና አሁን ጽናት እንደዛ ነው ማለት የምሬ ነው። ማቸው በአሁን ሰዓት በሚዲያ የሚታየው የሚዲያ ነገር ደግሞ ሁሉም ነገር እውነት ነው ማለት አይደለም፣ ግን እንትን የሚል አለ። ነገር ግን እውነተኛ የሆኑ ከነ መረጃ ማስረጃቸው ቪዲዮ የሚቀርቡ አንዳንድ ከካሜራ ጀርባ የሚሆኑ አሉ። እነዛ ብዙም መነታቸውን እንዳይታወቅ በማህበረሰቡ ላይንት እንዳይደርስባቸው እንደገና ደግሞ ስማቸውን ቀይረው የሚናገሩ ብዙ ባለታሪኮች አሉ። ዛተ መስማት ምናምን እንድንብል እንዴት ቻላችሁ? እንዴት ቻለው? ይህ ሁሉ ማሳለፉ ከኋላ ደግሞ አንዳንዶቹ መጀመሪያ ብዙ ችግር ያሳለፈው እና እስከ መጨረሻውም በቃ ችግር ችግር ችግር ችግር ይሁን በቃ አላደለ፣ እንደዚያ አይነት ነ አንዳንዶቹ ደግሞ መጀመሪያ ያሳለፉትን ደም በኋላ ደግሞ ታሪክ ተቀይሮ ያን ነገር ያለፉበት ነገር አሁን ደግሞ የደረሱበትን ነገር ያን ያለፈው ነገር እንደ ታሪክ ቁጭ ብለው ያወራሉ። በቃ የወጡበት የወረዱበት ብዙ መንግራታት ምናምን አለ። በቃ በቪዲዮ በቃ በኮንፊደንስ ያወራሉ፣ ያለፉበትን ታሪክ በቃ አሁን ደግሞ የደረሱበት ደረጃ ስታዩ፣ በቃ በዛ ሁሉም መንገድ፣ በዛ ሁሉም መከራ በቃ እኔ ብሆንስ እሷ ብትሆንስ። እኔ ሁሌም እንዳልኳቸው ከዛ ነው እና አንዳንድ ሰው እንዳልኳቸው እስከ መጨረሻ ፈተና የማይላቀቀው ሰው አለ፣ እስከ እድሜ ልኩ ማለት ነው። አንዳንድ ደግሞ ሰርቶ ሰርቶ በቃ ይሰራል ምንም የማይቀየር ሰው አለ፣ ግን ተስፋ አይቆርጥም እና ተስፋ ከቆረጠ የት ሊሄድ ነው? ስለሚደላቸው አንዳንዱ ትንሽ ሰርቶ በቃ የጥረቅም የሆነ ነገር ይይዛል ይያዛል። በቃ በረካም አለው በትንሽ ጊዜ በሰራው ነገር ጠርቀም ያደርግና የሆነ ነገር ያደርጋል። አንዳንዱ እድሜ ልኩ ሲሰራ ያው ነው። ራሱም ህይወቱም ላይ ለውጥ የለም። ራሱም ላይ ለውጥ የለም። ምንም የሀሰብ ነገር የለም ግን ይሰራል። ይሄም ደግሞ እኔ አንድ ቀን ይህን ሰው ያውቀ ያልፍለታል ብዬ አስባለሁ። እስከ መጨረሻው ብቻ ይሁን የፈተና አንዳንድ ተስፋ መቁረጥ አያስፈልግም። እና አንዳንድ ሰዎች ሲታይ ተስፋ ካልቆረጠ ሰው ይሁን እስከ መጨረ በመጨረሻውን ሰዓት የሚቀየር ሰው አለ። የሰው ልጅ ጤና የሚባል ነገር ዋናው ጤና ነው ብዬ አምናለሁ። ምክንያቱም ጤና ካለ ያው ምንም የሆነ ጊዜ ይፈጅበታል እንጂ ያስበውን ነገር ከማድረግ ወይም ደግሞ ሳያደርግ እንትን አይልም። አንዱ መንገድ ባይሳከለት በአንዱ መንገድ በአንዱ መንገድ ቢሰናከልበት ፈተና ቢበዛበት ሌላ መንገድ ቀይሶ ሰርቶ ብዙ የሚለወጡ አሉ። እንደዛውን ደግሞ እንደዚህ ለፍተው ደግሞ እንትን የማይሉ ማሉና አና አንዳንዴ የቺ ህይወት ፈተና ነች እና የሁሉም ማመጣወት በምንድን ነው? በጽናት እንትን ነው እና በቃ በአሁን ሰዓት ይሄ ሁሉ ፈተና ተደራርቦባት አባቷ ይሄ ነክል ደርሶበት ንብረታቸው፣ ቤታቸው ተዘርፈው በሀሰተኞች እንዲሁም ደግሞ ድርጅታቸውም ጭምር በሀሰተኞች በጉልበተኞች ወይም ደግሞ ይሄ አንዳንድ ደግሞ የምታምኑት ሰው አሁነ ጉልበተኛ ላለበት አላቅም፣ በጉልበተኛ ሳይሆን ይቅርታ፣ ይሄ በማን አለልብሽን ወይም ደግሞ በመናችሁት ሰው ሲገዳችሁ፣ እንደዚሁም ደግሞ ባልና ሚስት ሆኖ አባትና ልጅ፣ እናትና ልጅ በዚህ በእንደዚህ በእንደዚህ ሰዎች ያው መከዳድ በጣም ያው ከባድ ነው እና የሆነ በማታቆት ወይም ደግሞ ከራሳችሁ ውጭ ሰው ብትከዱ በቃ ባዳ ነው ምናምን ይባላል። እንደዚህ በቤት ውስጥ በቤት ውስጥ ሆነው እናንተን እያስመሰሉ ይኖራሉ። አሁን ትዝ ታደረገችው ልክ እንደዚ አይነት ማለት ነው እና እንደዚህ ሰዎች አሉ። እንደዚህ አይነት ሰዎች በህይወታቸው አይቀይሩም። እንደው ምናልባት የጊዜው ይመስላቸው እንጂ ፈተናውን ከኋላ እንደዛው ነው የሚያበዛባቸው። የምሬ ነው የምላችሁ። የጊዜው ግን አይመስላቸውም። ያው ምንም ምንም ቢሆን የሰው ሀቅ የሰው ነው። ደግሞ ከባመናችሁ ሰው መከዳድ እንደ ጋሽ ግርማ ግርማሽ፣ ነው ግርማ፣ አዎ፣ ግርማ ማለት ነው። እንደ ጋሽ ግርማ ይመስለኛል። ጋሽ ግርማ በእንደሱ አይነት በታመነ ሰው፣ በገዛ ሚስቱ፣ በልጁ አባት፣ ያው ልጇም ሰሞኑን የእሱ ባይሆንም ቢነገረውም እነዚህ ቤተሰቡ የላመነ አንድ ሰው ማን ያምናል? እንደዚህ አይነት ሰዎች አሉ። ምሪ ነው ብላችሁ ብዙ በእናት የሚዘሩ በእናት የሚበሉ በተለይ ደግሞ የስደቱ አለም ላይ ሰው በውጭ የሚወጣው ሚዲያው ላይ የሚወራው ወንድም ይሄ ናክል እንትናላኝ እናቴ አባቴ በጣም ብዙ ብዙ አሉና በቤተሰቡ መከዳት እጅግ በጣም የሚከብደሉነ ለምናገር ልክ እንደ ግርማ ጊዜ ታስታውሳላችሁ ፋሲካ አባቷ ቤት እንትን ብሎ ትፋ ሲካይቱ ብቻ እንደዚህ አይነት ብዙ ታሪኮች አሉ። በቤተሰቡ መከዳድ በጣም ከባድ ነው። ባዳ ይሻላል ላች ፈልጌ ነው። ሰላማችሁ ይብዛ ባይ